ሰላም ለእናንተ ይሁን። እንደምን ከረማችሁ? ዛሬ ደግሞ እግዚአብሔር በልቤ አንድ ቃል ሞልቷል። ማዳን የእግዚአብሔር ነው ልላችሁ ነው የመጣሁት። ዛሬ ማዳን የእግዚአብሔር ነው። መዝሙር 103 ከአንድ እስከ 8 እንደዚህ ይላል። አቤቱ የሚያስጨንቁኝ ምንኛ በዙ። በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ ትንሽ ምአሏት አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኋለሁ በተቀደሰም ተራራ ይሰማኛል። እኔ ተኛሁ አንቀላፋው፣ እግዚአብሔር ግን ደግፎኛልና ነቃሁ። ከሚከቡኝ ከአእላፋት ሕዝብ አልፈራ። ተነስ አቤቱ አምላኬ ሆይ አድነኝ፣ አንተ የጠላቶቼን መንጋጋ መትተሃልና ክፎችንም ጥርሳቸውን ሰብረሃልና። ይልና እንደዚህ ይላል ቁጥር ስምንት ማዳን የእግዚአብሔር ነው በረከትም በሕዝቡ ላይ ነው ይላል። ማዳን በማንም በምንም የሚገኝ ነገር አይደለም። መጽሐፍ ቅዱስ እንደዚህ ይላል ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው ይላል። ማዳን ያለው እግዚአብሔር ሲረዳ፣ እግዚአብሔር ሲለመን፣ እግዚአብሔር ዘንበል ሲል ብቻ ነው። ዳዊት የነበረበትን ወይም ደግሞ ጸሐፊው የነበረበትን ሁኔታዎች ይገልጻል። ቁጥር አንድና ቁጥር ሁለት አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው ይልና ቁጥር ሁለቱ ብዙ ሰዎች ነፍሴና አምላክሽ አያድንሽም አሏት። ዳዊት ማዳን የፈለገበት ማዳንን የለመነበት የራሱ የሆኑ ምክንያቶች አሉት። አንደኛ የሚያስጨንቁኝ ብዙ ናቸው። አንድን ነገር እያነሱ፣ መንገድን እየዘጉ፣ በእኔ ላይ ነውጥን እና ጭንቀትን የሚያበዙ አንድ አይደሉም ሁለት አይደሉም ከቁጥር በላይ እጅግ በዛም በጣም ብዙ ናቸው ስለዚህ አድነኝ ነው የሚል ሁለተኛ በእኔ ላይ የሚቆሙ ብዙ ናቸው ምን ማለት ነው መንገድን የሚዘጉብኝ እንዳላድግ እንዳልወጣ እንዳልሄድ እንዳልራመድ በእኔ ላይ የሚቆሙ እኔ ላይ ቆመው ነገሬን የሚዘጉ እንዴት ብዙ ናቸው ብዙ ብዙ ብዙ ሶስት ብዙ ነው ያለው። የሚያስጨንቁኝ ብዙ ናቸው፣ ጥቂት አይደለም። አንዳንድ ጊዜ ውስጣችሁ የሚወጣ የእግዚአብሔር ነገር ካለ በዙሪያችሁ የሚያስጨንቅ ነገር ይበዛል። ሁለተኛ እናንተን የሚረግጥ ነገር አትወጡም፣ አትሄዱም፣ ይሄ ነው ልካችሁ የሚል ነገር ይበዛል። ሶስተኛ ደግሞ ነፍሴን አምላክሽ እኮ አያድንሽም የሚሏት ብዙ ናቸው። ሶስት ብዙ፣ የሚያስጨንቁ ብዙ፣ መንገድ የሚዘጉ ብዙ፣ ደግሞ እየመጡ የሚያወሩ ምን። አምላክሽ ከአንቺ ጋር ቢሆን ኖሮ ትድኝ ነበር፣ ታመልጭ ነበር። አምላክሽ አያድንሽም እያሉ የሚወተውቱኝ አንድ አይደሉም፣ ሁለት አይደሉም፣ ሦስት አይደሉም፣ አስር አይደሉም፣ ብዙ ናቸው። ሁኔታው አምላክ አያድን የሚላል ሰው አምላክ አያድን የሚላል እጃችን የገባው ነገር አምላክ አያድንም ይላል። ብቻህነህ ብቻሽነሽ እያለ ያወራል። በጭንቅ ሰዓት ማያወራ ነገር የለም ማያናግራችሁ ነገር የለም። ግን ዳዊት በዚህ ውስጥ የእግዚአብሔርን ማዳን ለማየት ሁለት ነገር ይወስዳል። የመጀመሪያው ወደ እግዚአብሔር ጸለየ። ቁጥር ሶስትና አራት አንተ ግን መጠጊያዬ ነህ ክብሬና ራሴንም ከፍ ከፍ የማደርግ በአንተ ኔልና በቃሌ ወደ እግዚአብሔር እጮኋለሁ፣ በተቀደሰውም ተራራ ይሰማኛል። እርግጠኛ ነኝ ይላል። ለምን መሰላችሁ? በቃሌ አንተ ግን መጠጊያዬ ነህ፣ ጋሻዬ ነህ እንደማለት ነው። መከለያዬ። ብዙ ናቸው ጠላቶቼ፣ ብዙ ናቸው እንዳልወጣ የሚከላከሉት፣ ብዙ ናቸው አምላክ አያድንም የሚሉኝ። አንተ ግን ቀናስል ግን አንተ መጠጊያዬ ነ አንተ፣ ጋሻዬ ነ አንተ፣ ክብሬነ አንተ። በነዛ በሚያስጨንቁኝ መሀል ራሴን ከፍ ከፍ አንገቴን ቀና አድርጌ በድፍረት እንድመላለስ ያደረከኝ አንተነ፣ ሌላ ማንም አይደለም እያለ ጋሻ የውላችሁ ጋሻ ከየትኛውም ፍላጻ ከጠላት የሚወረወርን አትችልም፣ አትበዛም አታልፍም የሚልን ጨረር የሚከላከልልን ነው። የኛ እግዚአብሔር ደግሞ ጋሻችን ነው፣ እግዚአብሔራችን የኛ እግዚአብሔር የሆነ ፓርታችንን አይደለም የሚሸፍነው ወይ ፊት ወይ ደረታችን አይደለም፣ ሁለንተናችንን ጠብቆ ለክብር የሚያበቃን እውነተኛ ጋሻችን እግዚአብሔር ነው። ስለዚህ እኔ እጮዋለሁ አለ አንተ መታመኛ ነህ፣ አንተ ክብሬ ነህ፣ ወደ አንተ እጮዋለሁ። ከዛስ አንተ ትመልሳለህ፣ ሃንድረድ ፐርሰንት እርግጠኛ ነኝ። ዳዊት ማዳን ሲፈልግ በተከበበበት ነገር ውስጥ ወደ እግዚአብሔር እኔ ጮሆ፣ ዛሬ በተከበባችሁበት ነገር ውስጥ ወደ እግዚአብሔር ስትጮሁ አንድ ነገር እርግጠኛ ሆኖ እግዚአብሔር ከሰማይ ሆኖ ይሰማችኋል፣ ይመልሳል። ሁለተኛስ ከቁጥር አምስት እስከ ስድስት እንደዚህ ይላል፣ እኔ ተኛሁ አንቀላፋው፣ እግዚአብሔር ግን ደግፎኛልና ነቃሁ፣ ከሚከቡኝ ከአላፋት ህዝብ አልፈራም እያለ እጸልያለሁ፣ ጮኻለሁ፣ ትሰማለህ። ብቻ አይደለም በአንተ ታመናለሁ። እንኳን ከከበቡኝ አይደለም ተኝቼ የምነቃው ባንተ ነው። ብዙ አላፋት ከበውኛል፣ እነሱን የማልፈራው ባንተ ነው። ለምን ባንተ የምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ ስለሚል። ማለት ፈጽመ በሰላም ትጠብቃታለህ። አሜን፣ አሜን፣ አሜን። ከዚህ የተነሳ እኔ እንደዚህ እላለሁ አለ ማዳን የእግዚአብሔር ነው። ተከብብ ያለው አዎ፣ ሰዎች አይቀበሉኝም፣ አዎ፣ ብዙዎች ገፍተውኛል፣ አዎ ግን ማዳን የእግዚአብሔር ነው። የማልፈራው የማልሰጋው አንተ ስለምትሰማኝ አንተ ከእኔ ጋር ስላለ ነው ይላል። ለዚህ ነው ማዳን የእግዚአብሔር ነው ይልና በረከትም በሕዝቡ ላይ ነው ይላል። አይገርምም? እግዚአብሔር ሲያድናችሁ መጨረሻ ላይ የሚለቀው መንፈሳዊ በረከት ስጋዊ በረከት የሰማዩን ምንጭ የታችሁን ምንጭ እግዚአብሔር ይለቅላቸዋል በዚህ ልባርካችሁ ጠላቶቻችሁ ብዙ የሆኑ አስጨናቂዎቻችሁ ብዙ የሆኑ እግዚአብሔራችሁ አያድንም የሚሏችሁ ብዙ የሆኑ በዙሪያችሁ ተከባችሁ መውጫ የጠፋችሁ ወደ ሰማይ ወደ ላይ ክፍት ነው እግዚአብሔር ዛሬም ይሰማል እግዚአብሔር ዛሬም ያድናል በሸለቆም ያድናል በተራራም ያድናል እግዚአብሔር ጮኸትን ይሰማል። ዛሬ ስለ እናንተ ይነሳል። ማዳን የእግዚአብሔር ነውና በረከት በቤታችሁ፣ በረከት በልጆቻችሁ፣ በረከት በጓዳችሁ ላይ ይምጣ። በጌታ በኢየሱስ ስም ጸለይኩላችሁ። ተባርካችሁ ለበረከት ሁኑ። ማዳን የእግዚአብሔር ነው። አሜን።